አምስት ምርጥ የአፍላ ፍቅር ሀብታሞች አምስተኛ ቤዛ ቤዛ በኢንስታግራም ላይ ከ30 ሺህ በላይ ተከታዮች እንዲሁም በቲክቶክ ከ550 ሺህ በላይ ተከታዮች አሏት እሷም ከአፍላ ፍቅር ሀብታም ተዋናይ አምስተኛ ደረጃ ላይ አስቀምጠናታል አራተኛ ሶሲ ሶሲ ጎበዝ እና ብዙ ሰው የሚያደንቃት ሪፍት ተዋናይ ናት እሷም ካፍላ ፍቅር ሀብታም ተዋናይ አራተኛ ደረጃ ላይ ተቀምጣለች። ሶስተኛ ደግሞ ያሬድ ነው። ያሬድ በቲክቶክ ከአራት መቶ ሀምሳ ሺህ ሰው በላይ ይከተለዋል። አሪፍ የትወና ብቃት ያለው ተዋናይ ሲሆን እሱም ካፍላ ፍቅር የሀብታም ተዋናዮች ሶስተኛ ደረጃ ላይ አስቀምጠነዋል። ሁለተኛ ፊዮሪ ናት። ፊዮሪ ብዙ ሰው የሚወዳት እንዲሁም ካፍላ ፍቅር አሪፍ የሴት ተዋናይ ስትሆን እሷም በአፍላ ፍቅር ብዙ ተቀባይነትና በጣም ብዙ ሰው ወደዳት። ካፍላ ፍቅር ሀብታም ተዋናዮች ደግሞ ሁለተኛ ደረጃ ላይ ናት። አንደኛውን እስክናገር ሁላችሁም ኮመንት ላይ ገምቱ። እናም ላይክ እና ሰብስክራይብ ካደረጋችሁ እስከምናገር አድርጉ። አንደኛው እና የአፍላ ፍቅር ሀብታም ተዋናይ ቦቸራ ነው። ቦቸራ ቲክቶክ በጣም ብዙ ሰው ይከተለዋል። እናም ኢንስታግራም ላይም ሳሺህ ሰው በላይ ቀተለዋል። እሱም ብዙ ሰው የሚያደንቀውና በጣም ጎበዝ የአፍላ ፍቅር ተዋናይ ሲሆን በሀብቱ ደግሞ አንደኛ ደረጃ ላይ ያስቀምጠነዋል። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሆኑ። ኮመንት ላይም የምትፈልጉትን ነገር ጻፉ።